መጽሐፈ ጦቢት ምዕራፍ ሰባት ወደ ራጉኤል ቤት ደረሱ። ሳራም ተቀብላ ደስ አሰኘቻቸው፣ እንደዚሁ እነርሳቸውም እርሷን ደስ አሰኟት። ወደ ቤትም አገባቻቸው። ራጉኤልም ሚስቱ አድናን ይህ ልጅ ድንቅ ነው፣ ከዘመዶቼ የተወለደ ጦቢትን ይመስለዋል አላት። ራጉኤልም ወንድሞቻችን እናንተ ከወዴት መጥታችኋል? አላቸው እነሱም ከንፍታሌም ልጆች ወደ ነነዌ ተማረክነን አሉት። ራጉኤልም ወንድሜ ጦቢትን ታቁታላችሁን አላቸው። እናውቀዋለን አሉት። ከጉልበት ነውን፣ ደህና ነውን አላቸው። አዎን፣ ደህና ነው አሉት። ጦቢያም አባቴ ነው አለው። ራጉኤልም ተወሮሮ ሳሞ አለቀሰ። አንተ የደግ ሰው ልጅ ነህ ብሎ መረቀው። የጦቢትም አይኑ እንደ ጠፋ ነገረው። የጦቢትም አይን እንደ ጠፋ በሰማ ጊዜ አዝኖ አለቀሰ። ልጁ ሳራና ሚስቱ አድናም አለቀሱ። በተድላ በደስታም ተቀበሏቸው። በጋረዱ ማዕድም አቀረቡላቸው። አጥብቆ መሸ። ጦቢያም አዛሪያን፣ አንተ ወንድሜ አዛሪያ በጎዳና ያለከኝ ነገር ተናገር። ነገሩም ይለቃለው ጦቢያ ለመልአኩ እንደ ተናገረው ራጉኤል ይህን ሰምቶ ልጄ ላንተ ትገባለችና፣ ራጉኤል ጦቢያን ብላ ጠጣ፣ አንድ ጊዜ ደስ ይበልህ ብሎ ተናገረው። አንተም ታገባታለህ አለው። የዛችን የልጄን እውነተኛ ስራዋን እነግርሃለሁ። ለሰባት ሰዎች አጋባኋት። ወደ እርሷ ከገቡ በኋላ ሌሊት ይሞታሉ። ነገር ግን አንድ ጊዜ ደስ ይበልህ አለው። ጦቢያም ነገሩን ለእኔ እስክትጨርሱልኝ ድረስ ነገሬንም እስክታጸኑልኝ ድረስ በዚህ ቦታ ምንም ምንም እህል አልቀምስም አለው። ራጉኤልም አንተ ወንድሜ ነህና እሷም እህትህ ናትና እንግዲህ ወዲህ እንደ ስርዓቱ ሰዳት ይቀርባይ እግዚአብሔርም መንገዳችሁን ያቅናላችኋለው። ልጁ ሳራን ጠራት፣ እጇን ይዞ ሚስት ልትሆነው ለጦቢያ ሰጣት። እነሆ በሙሴ ስርዓት ውሰዳት፣ ወደ አባትህም ቤት አግባት ብሎ መረቃቸው። ሚሱ አድናንም ጠራት፣ ጽፎ ደብዳቤ አመጣ አተማት። ይበሉም ጀመር። አድናንም ጠርቶ አንቺ እህቴ ሌላ ጫጉላ ቤት አዘጋጂ፣ ወደዚያም አግቢያት አላት። እንዳዘዛትም አደረገች። ወደዚያ አግብታት የልጇን እንባዋን ወደ እግዚአብሔር አቀረበች ስለዚህች ሀዘንሽ ፈንታ የምድርና የሰማይ ጌታ ተድላ ደስታን እንዲሰጥሽ እመኚ አለቻት